እኔ ነኝ እንደ እሱን ያጣጥ የሚል ብናገር አይሻልም? ቆንጆ ጥፍጥ ያለ ምግብ ቆሰረት ብቻ ነው የቀረው። ከዚህ የተሻለ አጋጣሚ ደግሞ አናገኝም። እሺ ቤቲ ናታ ማን ሊሆን ይችላል? እንዴት እንደዛ ልትይቻል ግን አንድ ነገር ልምከርሽ፣ ሰውን ለመጋፈጥ ከፈልግሽ የልብሽን ስሜት አጥፍ። ጭንቅላችን የሚልሽን በቃ። አባን ሰላም ቤት። አንቺ የበረሃ ጽጌረዳ፣ አንቺ የኮሎምቢያ ቢራቢሮ፣ አንቺ የጥቅምት አበባ አለው ልሽናት ያለሜ፣ እኔ በጣም ደህና

ግን ምንም ይሁን ነዋሜን ደስተኛ ለማድረግ እሞክራለሁ። ብቻን ተርዳኝ። እኔ የምልሽ ቤቲ ምን ሆና ነው? ወደ ሳሎን ተጠቋሚች። ምን ያለቅ ምን ነው ጭራ አለብን ተመስገን ከማለት አማራሪው ደግሞ ተቀየርኩባ አይደል? ግን እኮ ድጅ አማራጭ ባጣ ነው። እሺ እናቴ አትናደጅ። ተወሎ ታረጅብኛለሽ ለምን አትረጋጊም? ምን ሆናችሁ ነው የምትጫወቱት? ጎሽ እንደውም ዛሬ ጥሩ ሰዓት ነው የተሰባሰብ ነው። ጽናት እስኪ ተረጋግተሽ አስረጅኝ። ቆይ ምንድን ነው የሆነው? ምንም መረጋጋት አያስፈልግም። ወጥ ውስጥ የሆነ ነገር ጨምራበታለች። ፈጣሪ ሲያዋርዳት፣ ግን ስትመጣ እያንጠባጠበች ነበር። ቤቲ ለመጨረሻ ጊዜ ልጠይቅሽ፣ ምንድን ነው ወጥ ውስጥ የጨመርሽው? ምንም። ኪራ እኔ እየጨነቀኝ ነው። በቃሽ፣ አታስመሲ። እስኪ ተረጋጉና አልሳካ ሲላት የጨመረችብኝ መርዝ ያዋረደችው ክብሬስ! በቃ ተውኝ፣ ተውኝ፣ በቃ በቃ ተውኝ! ዛሬ ደሞ በሷ መጣሽ። ጽናት ተረጋጊ፣ በቃ እኔ ታይኒና፣ አንቺ ምንም ማድረግ አይጠበቅብሽም። እሷ እኮ አሁንም ድራማውን ምና እሷ ናት የሰጠችኝ፣ ከዚያ ነው የጨመርኩት። እንዴዚ አላናግራልሽን እኮ። ጽናት ቆይ ምን እየሆንሽ ነው እንዴ? ምን አለረጋ ብትይ ምንም ፍጹም ማር ካለፈው ስህተቱ የማይማረው ፈንጃም ከኝ ብቻ ነው እሱ ነው ህይወቱን ስለሚያጣ፣ ዚህ እንዳትቀባያት ያደረገች ነገር ክብሮሚ ምን አይነት ጥያቄ ነው? ግን ታውቂያለሽ ቤቲ፣ ምናልባት ባትታመም እንኳን አላማዋ እንድታሳካ የረዳሻት እንደሆነ። እንዴት? ግን ደግሞ መድሃኒቱን በተደጋጋሚ መውሰዱ በራሱ ሳያማቸውም ስሰኖባቸው እንዲወስድ ያደርጋቸዋል። እሺ በቃ ስላረጋጋኝ አመሰግናል። እንዴት? እናቴ ምን ማለት ነው? እንደ እሱን ነገር እኮ በደንብ አውቀዋለሁ። ኪራይ እኔ ሌላ ሰውዬው እየሆንኝ ነው እናቴ። እንደዚያ የምታደርጊው እኮ ከዚህ በፊት የደረሰብች ነገር እንዳይደርስብች ነው ነው። ግን ቢሆንም ውስጥ የሆነ አውሬ እንደተነሳ ይሰማኛል። እጄን ብቻ አይደለም እግሬ ነው ሁሉንም ነገር የሚሰጠው እኔ ደክሞኛል። እሺ ምን ተሻለ? ምንም በቃ ከፈጣሪ መልስ እስካገኝ ድረስ መጠበቅ ብቻ ነው በቃ ትጨነቂ ለወደ ሸቃል። ሰላም ውድና የተከበራችሁ የመቅደቱ ዩትዩብ ቤተሰቦች እንዴት ናችሁ? ዌልካም ብያለሁ። እንኳ ወደነ ቻናል በሰላም መጣችሁ። ቤተሰብ ያሉ ናቸው። ቤተሰብ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ ነባር ቤተሰቦች ደግሞ ላይክ በማድረግ አበረታቱኝ። ላይክ ማድረግ አይከፈልበትም። ፕሊዝ ላይክ አድርጉልኝ በጣም ላይክ ስለምታደርጉ ስለምታበረታቱ በጣም አመሰግናለሁ። ላይክ አድርጉልኝ ፕሊስ ዩቱብ ሸር እንዳደርግልኝ ላይክ አድርጉልኝ። ቻናሌ ላይክ የለውም ማለት ነው። እሺ ወዶች ዬ እና ዛሬ በአዲስ ቪዲዮ ብቅ ብያለሁኝ። እሱም ጽናት ነው። የጽናት ድራማ በጽናት ተከታታይ ድራማ እንግዲህ ጽናት ዛሬ በጣም መጥፎ ስሜት ውስጥ ነው ያለችው። ኬራ በቃ እንጃ ምን ያስቡ እንደሆነ፣ በጣም እየተሟዘዘ ነው ማለት ነው ያቺ ልጅቷ ቤት ውስጥ ያለችው ኪራ እዚህ ታገግም ብሎ ያመጣትልኝ በቃ ጽናትን በጣም እየፈተተተነች ናት ነው ማለት ነው። ጽናትም እንግዲህ የማይሆን ውሳኔ ውስጥ ገብታለች። እሱ ምንድን ነው ሻወር ስትወስድ እንግዲህ ሻወር ቤት ውስጥ ካሜራ ስልክ ካሜራ በመደበቅ ቪዲዮ ራቁቷን ቪዲዮ እንዲቀርባት እና ነገጧት የሆነ ነገር ብታደርግ ኪራን በኪራ ላይ የሆነ ነገር ነገር ብታስብ በቃ በቀላት አለኝ ብላ ማለት ነው እንግዲህ ጽናት በቃ እስከዚህ ድረስ ነው ሄደችው። በጣም እየተበሳጨች ነው በጣም ማለት ነው። በቃ በጣም አቋማ አሁን ላይ በጣም ነው። በፊት የደረሰባት ችግር እንዳለ ሆኖ አሁን ላይ ደግሞ በቃ ልጅቷም ልትፋታት አልቻለችም። በዛ ላይ ሷም በጣም መጥፎ ስሜት ውስጥ ነው ያለችው። በጣም የሚደብር ስሜት ውስጥ ነው ያለችው። ስለዚህ ኪራ ደግሞ ዝም ብሎ ነው የሚማዘዘው። በቃ ማለት ውሳኔ ሰው አልሆነም። አንዳንዴ በፍቅር መካከል ሆነ ግን በቃ በየሆነ ሰው በህይወት መካከል ወይም በሆነ ሰው መካከል ላይ እንደዚህ አይነት ነገሮች ሲፈጠሩ በጣም ከባድ ነው፣ ምክንያቱም ለህይወት አስጊ ነው። ስለዚህ አሁን ኪራ እዚህ ጋ ልጅቷን ቼክ ማድረግ ምናምን ነበረበት፣ ግን ምንም የሚለው ነገር የለም ማለት ነው። እና ጽናት የምር በጣም ነው የተበሳጨችው በጣም በቃ ኦፍ ነው የሆነችው። በጣም በቃ ልበድላችሁ እና ምናምን ያለችው ማለት ነው። ግን እሱ አብሽሬጆች በቃ የሚደርስብሽን የምታሳልፉን ነገሩ ሁሉ ደረደሻለ ወይ ግን ደግሞ ፕሊስ ታገሽ ምናምን እያለ ነው። ግን በሷ ቦታ ብሆን እኔ ብሆን ብዬ ሳስበው ማይ ጋድ ያምዚግ በጣም ከባድ ነው። እንዴት አንድ ሰው በዚህ ልክ ስመፈታተን በጣም አስቸጋሪ ነው። እውነት ለመናገር የጽናትም ውሳኔ እንደ ሴት ልጅ በጣም መጥፎ ነው። ግን ደግሞ አንዳንዴ የተናደደ ሰው ብዙ ነገሮችን ያደርጋልና ከንደቱ አንጻር ደግሞ ያው አይ ንደት ነው ያስብላልና ና በቃ በጣም ነው የሚከብደው ማለት ነው። በጣም ነው የሚያስጠላው እላችኋለሁ። እና ምሩዬ ደግሞ ማለት ነው ምሩዬ ኒቆንጆ ያው የባለፈው ነገር እንዳለ ሆኖ እንግዲህ ዛሬም አማቷ ደውለው እንግዲህ ሲያወሩት ነበረና በጣም እየያዘነች ነበረ። ውስጧ በጣም የተነካው እንግዲህ ያው ቤተሰብ ልጅ እንድትወልድ ፍላጎት ቢኖራቸውም እሷ ግን በጤና እክል ምክንያት ያው ሐኪሞች እንደማትወልድ እና አሁን ላይ አደጋ እንዳለው ነግሯታል፣ ግን አሁን ላይ እሷን ወደ ውሳኔ የገባች ነው። ሰው ለፍቅር ሲኖር በቃ መክፈል ያለበትን ነገር መስዋዕትነት መክፈል ያለበት እና እግዚአብሔር በቃ ከኔ ጋ ከሆነ ይሆናል በቃ ሰው አብሮት ጓደኛውን አለማስደሰት ሌላ እንትን ነው ብላ ውሳኔ ወስናለች። ግን ደግሞ እንዴኔ ታይ ነው ምለው ለምን በህይወቷን የሚጎዳት ነገር ህይወቷን የሚያሳጣት ነገር በጣም ከባድ ስለሆነ ማለት ነው። ምናልባት ቤተሰብ እንደዛ የሚሏት በእርግጥ ወደው አይደለም ማለት እነሱ የሚያውቀውት ሂስትሪ ስላላቸው፣ አሁን እነሱ ልጅ መቃያቱ ነው ከመጓጓታቸው አያት ለመሆን ከመጓጓታቸው አንጻር እንጂ ከሌላ ሳይድ አይደለም፣ እንደዛ የሚሉት ማለት ነው። ግን ያው ማለት ቤተሰብ ያልሰማው ድብቅ ነገር ስለሆነ በቃ እነሱ ለምን ይላሉ። እዚህ ጋር ደግሞ ያው ሌላ ችግር ስላለ እነሱም ለመናገር በጣም አስቸጋሪ ነገር ሆኗል ማለት ነው። እንግዲህ የዛሬው ክፍል በጣም ነው የሚከብደው። በተለይ ጽናት የወሰነችው ውሳኔ እኔ በጣም ነው ያስደነገጠኝ። እንደ አንድ ሴት ልጅ እች ልጅ ታማ ነው እንግዲህ። ያው እሷ እንደምትለው አይ አሟት አይደለም ማውቃ ነው መረጃ ማጣራት የፈለገችው፣ አለ ነው እያለች አለችው እንደዛ ከሆነ ደግሞ እኔ አላቅም። እውነት ለመናገር ኪራ መማዘዝም በጣም ግራ ገብቶኛል። እንግዲህ ያው የጽናት ውሳኔ ግን ውስማም በጣም ከባድ ነው። እንግዲህ ምሩ የሚኒ ቆንጆ መታ፣ ምንድን ነው ችግሩ? ለምን እንደዚህ የምትሆኙ? ብላ ያለውን ነገር ለማስረዳት አብሽሪ፣ አይዞሽ ለማለት ያለውን ነገር ሞክራለች። ግን ጽኑ በቃ ምንም ውስጧ ሰላም አልሰጣትም። ክላሷ ገብታ እያለቀሰች ነው። በቃ ጀስት ወደ ክላሷ ሄዳ እያለቀሰች ነው። ታለቅሳለች፣ ራሷን ትወቅሳለች። በቃ ማለት እኔ ህይወት በቃ ይሄ ሁሉ እንትን ያልኩት ለዚህ ነው ወይ ምናምን እያለች ማለት ነው። እና ግን እዚህ ጋ አሁን ኪራ መወስን አለበት ብዬ አስባለሁ። ምክንያቱም ያችኛ ልጅ ለሕክምናም ከሆነ ሰብሩ ወይ የሆነ ቤት ተከራይቶላት ወይ የሆነ ክላስ ውስጥ ወይ የሆነ ቦታ ብትቀመጥና የሚንከባከባት አንድ ሰው ቢኖር እንጂ እዚህ ጋር ግን አሁን ጽናት በጣም ከሚባለው በላይ እንትን እያለች ነው ማለት ነው። በቃ በጣም እየተጎዳች ነው፣ እየተናደደች ነው፣ እየተበሳጨች ነው። ብቻዋን ስትሆን በቃ ማልቀስ ነው የሚቀድማት ማለት ነው። ምክንያቱም አንድ ሰው እኮ በቃ አንዳንዴ ቤት የምንናገረው ነገር መፍትሄ ከሌለው ዝም ብለን ማልቀስና ለብቻችን መሆኑ እንመርጣለን። እና እኔም አሁን ጽናት ላይ ያየሁት ነገር እሱ ነው እንግዲህ ጽኑ የአይዞሽን ቆንጆ የሚያልፋል እስኪ አይዞሽ በርቺ ይበሏት እስኪ። የጽናት እንግዲህ ቤተሰቦች፣ የጽናት አፍቃሪዎች ወዳጆች፣ እስኪ ቤተሰብ የኪራ ቤተሰቦች የምሩ እንትኖች እስኪ ላይክ ሼር በቤተሰብ አድርጉ ማለት ነው። ደምሩ፣ ደምሩ ፕሊስ። እህታችሁ አይደለሁ። አመሰግናለሁ። ባይ